በሀገራችን የሴቶች ጥቃት ከጊዜ ወደ ጊዜ እየተስፋፋና እየተራቀቀ ከመምጣቱም በላይ የሰሚውም ጆሮ እየለመደው መጥቶ ጉዳዩ አራይፒ ብሎ ከመጻፍ ያለፈ የአንድ ሳምንት የሶሻል ሚዲያ ድምቀት ከመሆን የዘለለ ለውጥ አይታይበትም። ከሁሉ በላይ እጅግ የሚያመው ነገር ደግሞ ወንጀለኞቹ በህግ ቁጥጥር ስር አለመዋላቸው፣ በህግ ቁጥጥር ስር ውስጥ ቢገቡም የፍርድ ሂደቱ በተገቢው አለመሄድና ተመጣጣኝ ቅጣት አለመሰጠቱ ከማሳዘን ባሻገር ተበዳዮች ወደ ህግ ቀርበው ተደርገው የደረሰባቸውን እንዳይገልጹ ተስፋ የሚያስቆርጥ ሲሆን ወንጀል ሰሪዎችን ደግሞ በማናለብኝነት ተነሳስተው ያሻቸውን እንዲፈጽሙ የሚያበረታታ የሆነ ነው። ከዚህ ጉዳይ ጋር ተያይዞ በትናንትና ዕለት የተሰሙ ሁለት የፍርድ ቤት ውሎች እጅግ አሳዛኝና ልብ የሚሰብሩ ሆነዋል። ፍርድ ይሰጠኝ ብለው የቀረቡ ሰዎች የደረሰባቸው በደል ሳያንስ ፍርድ ለማግኘት የሚንከራተቱት ሳይበቃ ወንጀለኞች ነግሰው ዳኞች ፍርድ እንዳያስተላልፉ ዛቻ ሲያደርሱባቸው በአደባባይ ታይቷል። ሞቷ በርካቶችን ያስደነገጠው በአጭር መቅረቷ እልፎችን ያስቆጨው ወጣትነቷ ያያትን ሁሉ ያሳዘነው የሞዴል ቀነኔ ጉዳይም ትናንት ችሎት ቀርቦ ያልተጠበቀ ውሳኔ ተላልፏል። እንደ ቀልድ እንቆቅልሽ በሆነ አሟሟት ካለፈች ሁለት ወራትን ያስቆጠረችው ቀነኔ ወላጆቿ በየተራ እየወጡ የልጄን እውነት አውጡልኝ ብለው ህዝብ ቢማጸኑም ለሚዲያ እይታ ዝግ እንዲሆን ከተደረገው ፍርድ ቤት ግን የተሰማ አዲስ ነገር ጠፍቷል። ሌላ የኢትዮጵያንን ልብ የሰበረውና የባሳት ታምጣ ያስባለው የትዝታ ጉዳይም በዝምታ ከቆየበት ዳግም ተቀስቅሷል። ከርታታዋን ስደተኛ የህይወት አጋር እሆናታለሁ ሲል በእግዚአብሔር ፊት ቃል ገብቶ ያገባት ባለቤቷ ህይወቷን በአሰቃቂ ሁኔታ እንደነጠቃት መሰማቱ በርካቶችን ያሳዘነ ነበር። አሁን ላይም ቤተሰብ ከደረሰባቸው ሀዘን ሳይጽናኑ ገዳይዋ እንዳሻው እየተንቀሳቀሰ መሆኑን መስማታቸው ከሀዘን በላይ ሀዘን ሆኖባቸው በቁጭት እየተንገበገቡ እንደሆነ አጋርተው ህዝብ ይፍረደን ሲሉም ተናግረዋል ተናግረዋል። ሰላም ጤና ይስጥልን፣ ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ ከመቀሌ ፍርድ ቤት የተሰማውን አስገራሚና ህግ የለም ወይ ያስባለውን እንዲሁም የቀነኒን የፍርድ ቤት ውሳኔ በተጨማሪም በግብፅ ካይሮ በግፍ ስለተገደለችው ትዝታ ጉዳይ የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ ቪዲዮውን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ ጋበዝን። እንስት ዘውዱ ሀፍቱ ከሁለት ዓመታት በፊት በግፍ ከተገደሉ ሴቶች መካከል አንዷ ናት። የሟቿ ገዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ደርሶ ለሁለት ዓመታት ያህል ውሳኔ ሳያገኝ በይዋ ሊደር ረጅም ጊዜ መውሰዱ የተበዳዩ ቤተሰብና የፍትህ ፈላጊዎች ሁሉ መነጋገሪያ ሆኖ ቆይቷል። ይህም በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት በትናንትና ዕለት ግንቦት ስምንት ቀን 2017 ዓ.ም ከሰዓት በኋላ የመጨረሻውን ውሳኔ ለመስጠት ችሎ ሪፖርት ተቀምጧል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህንን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩ ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምጾችን በማሰማት መረበሽ ይጀምራሉ። ከረብሻ በዘለለም ዳኞቹን እናንተንም እንደመስሳችኋለን ቀናችሁን ጠብቁ የሚሉ የስድብና ዛቻ ናዳ ያወርዱባቸዋል። በችሎት አዳራሹ በቂ የሆነ ስርዓት አስከባ ተጨማሪ ባለመኖሩና ዳኞቹ ሁኔታው ካቅማቸው በላይ በመሆኑ በመሆኑና አስፈሪ በመሆኑም ጭምር ውሳኔውን ሳይቋጩ ለግንቦት 18 ቀን 2017 ዓ.ም ተመረተ ተለዋጭ ቀጠሮ ሰጥተዋል። የችሎት መደፈር ተግባሩ የማህበራዊ ትስስር ገጽ ሰፊ መነጋገሪያም ሆኗል። ጠበቃ ሚካኤል ፍሳሃ የተባሉ የሟች ጠበቃ በፍርሃት ስራይን አላቋረጥም የተበዳይንን ባለማንበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ ሀሳባቸውን አስፍረዋል። በርካቶችም በማህበራዊ ሚዲያ ያ ላይ የህግ ልዕልና እንዲከበር አገልግሎት በሚሰጠው ፍርድ ቤት እና ዳኞች ላይ የተፈጸመውን ድፍረት በምሬትና በቁጣ ሲያወግዙት ተስተውሏል። ወደ ሌላኛው የፍርድ ቤት ወሎ ስናቀናም ከመቀሌ ወደ አዲስ አበባ ይመልሰናል። በሞት ካጣናት ሁለት ወራት የተቆጠሩት ቀነኔ የፍርድ ቤት ቀጠሮ በትናንትና እለት ነበር። ለሚዲያ እይታ ዝግ እንዲሆን የተደረገው የቀነኔ ችሎትም ዛሬም ያለበቂ ምክንያት ለፖሊስ ተጨማሪ ሰባት የምርመራ ቀናት ተሰጥተዋል። ቀጣዩ የፍርድ ቤት ቀጠሮ ከ ሰባት ቀን በኋላ እንደሚሆንም ተነግሯል። በተለዋጭ ቀጠሮ ዕለት ምን አዲስ ነገር ይፈጠራል የሚለው ተጠባቂ ነው። ወደ ሌላኛው መረጃችን ስንሸጋገር ብዙዎቻችን ከጥቂት ወራት በፊት እንደምናስታውሰው እጅግ አስደንጋጭ እንዲሁም አሳዛኝ ዜና ከግብጽ ካይሮ ተሰምቶ ነበር። ይህውም ያልፍልኛል ብላ በሰው ሀገር በስደት የምትኖረው እህታችን ትዝታ ገና ካገባች አምስት ወር እንኳን በቅጡ ሳይሆናት በምትኖርበት መኖሪያ ቤት ውስጥ ተገላ መገኘቷ ብዙዎችን ያስደነገጠ ጉዳይ ነበር። ከዚህም ዜና ጋር ተያይዞ ብዙ ኢትዮጵያውያንና በመላው ዓለም የሚገኙ ግፋ የተሰ ለማማቸው ሞቶ ያሳመማቸው ሰዎች ከማዘን ባሻገር ፍትህ ለዝች እህታችን እንፈልጋለን። አጋር ይሆነኛል ተረዳርተንም እንኖራለን ብላ ያሰበችው ትዳር የህይወቷ መቋጫ የሞቷ ውሳኔ መሆኑ እጅግ ያሳዝናል። ባካቹ የመጀመሪያ ተጠርጣሪ የተባለውን ባለቤቷን እናፈላልግ፣ ያለበትንም እንጠቁም በማለት ጭምር መረጃዎችን ሲያሰራጩና ከፍተኛ እንቅስቃሴ ሲያደርጉ ተመልክተን ነበር። ብዙ ርብርብ ተደርጎ ከኤምባሲዎች ጋር እንዲሁም በግብጽ የሚኖሩ ኢትዮጵያውያን ረጉት ቀና ድጋፍም፣ አስክሬኗ ወደ ኢትዮጵያ በመምጣት በትውልድ ቦታዋ ላይ እንድትቀበር ተደርጓል። ስደተኛዋ ትዝታ እንደ ማንኛውም ኢትዮጵያዊ የራሷን ህይወት ቀይራ የቤተሰቧንም ህይወት ለማሻሻል ነበር ገና በልጅነት እድሜዋ በ17 ዓመቷ ወደ ግብጽ ካይሮ ያቀን ናቸው። ይሁን እንጂ ከአስር ዓመታት ቆይታ በኋላ ህይወቷ ሳይመጣ ቀርቶ ለቤተሰብ አስክሬኗ ደርሷል። ሞቷ እጅግ ብዙዎችን አስደንግጧል። በተለይ ለቤተሰቦቿ የእግር እሳት ሆኖባቸዋል። ታዲያ እንግዲህ ይህ የግድያ ወንጀል ከተሰማ ወራቶች ቢያልፉም አሁን ድረስ በትዝታ በኩል ያሉ ቤተሰቦች እባካቹ ገዳዩ እንዲረሳ እንዳይሆን ተጠርጣሪ ገዳዩም ተይዞ ተገቢውን ፍርድ እንዲያገኝ፣ የእህታችንንም ደም እንዲወጣ እንዲደረግ እባካቹ ድምጽ እንሆን በማለት በተለያዩ የሶሻል ሚዲያዎች ላይ መልእክታቸውን ሲያስተላልፉ ቆይተዋል። ይህም በእንዲህ እንዳለ ከቀናት በፊት አንዲት ትዝታን በቅርበት አውቃታለሁ ወደ ካይሮ የሚወሰድ ኳት እኔ ነበርኩኝ ያለች አዲስ ወይም ኑኑ የተባለች ግለሰብ በሸገር ኢንፎ ላይ ቀርባ ስላሟሟቷና በግድያው የመጀመሪያ ተጠርጣሪ ስለሆነው ባለቤቷም ስላለበት ሁኔታ የሰጠችው መረጃ እጅግ የሚያሳዝንና ጉዳዩ እንደ አዲስ እንዲቀሰቀስ ያደረገ ሆኗል። በተለይም የትዝታን የመጨረሻ አስክሬኗን የተመለከተችው እርሷ እንደሆነች ገልጻ፣ ሁኔታው እጅግ ዘግናኝና ልብ ሰባሪ እንደነበር በእንባታ አጅባ ተናግራለች። የተመለከተችውንም ሁኔታ ስትገልጽ፣ የተደበደበ ሰውነት ተመልክቻለሁ። ጭንቅላቷ፣ እጇና የተለያዩ የሰውነት ክፍሎቿም እጅግ ከባድ ድብደባ ዘገባ ደርሶባቸዋል። በአጠቃላይ ሁሉም የአካል ክፍሎቿ በተለያዩ ድብደባዎች ተጎድተዋል በማለት ስለነበረው ሁኔታ በዝርዝር ገልጻለች። ታዲያ ይህች ግለሰብ ስለ ሁኔታው ከመናገር ባለፈ ይህን ሁኔታ የፈጸመውና ግድያውን ፈጽመዋል ስለተባለው የመጀመሪያ ተጠርጣሪ ስለሆነው ባለቤቷ ዝርዝር መረጃዎችንም ሰጥታለች። ይህ ግለሰብ ወደ ኢትዮጵያ ገብቷል እየተባለ ነው፣ እባካችሁ ሰዎች እርዱን፣ ይህን ግለሰብ አየን የሚል ካለም ይጠቁም በማለት መልእክቷን አስተላልፋለች። ይህ አሰቃቂ ግድ ያ ከተፈጸመ በኋላ ተጠርጣሪው ግለሰብ መጀመሪያ ከግብጽ በትንሽ ርቀት ወደምትገኘው ሱዳን ድንበር ወደ ሆነ ቦታ እንደተሸጋገረም መረጃ ነበረን ከዚያም በመቀጠል ደግሞ በመተማ አድርጎ ጎንደር እንደገባም የተለያዩ ሰዎች መረጃ ሰጥተውናል። አይተነዋል በማለትም ጭምር መረጃ አድርሰውናል ብላ ስለ ጉዳዩ ተናግራለች። በተጨማሪም ይህ ግለሰብ ምንም እንዳልተፈጠረ በነፃነት ከቦታ ቦታ እየተዘዋወረ እንደሆነና መሀል ከተማ አዲስ አበባ ላይም ታይቷል የሚሉ ጭምጭምታዎች ሉ ህዝቡ ይህንን ግለሰብ ካየን እንዲጠቁም ለፖሊስም እንዲያመለክት ጥሪ አቀርባለሁ ማለቷን ተከትሎ ጉዳዩ በድጋሚ መነጋገርነቱን ቀጥሏል። በርካቶችም ፈጣሪ አምላክ ደሟን ያውጣላት፣ ይህን ወንጀለኛ ለማስያዝ እንረባረብ በማለት ሀሳብ እየሰጡ ቆይተዋል። በቅርብ ደግሞ ከጉዳዩ ጋር በተያያዘ ሌላ አዲስ ዜና ተሰምቷል። ይህም አዲስ ዜና ደግሞ አንድ አውሮፕላን ወደ ለንደን እያመራ ባለበት ወቅት ይህ በእግር በፈረስ የሚፈለግ ተጠርጣሪ ግለሰብ የትዝታ አገዳኝ ነው ተብሎ የታሰበው ባለቤቷ በዛ አውሮፕላን ውስጥ መገኘቱ ተሰምቷል። በዛ አውሮፕላን ውስጥ የነበሩ ግለሰቦች ይህ ሰው ግብፅ ላይ ትዝታ የተባለች እህታችንን የገደለ ግለሰብ ነው በማለት ጥቆማ አድርገው እንዳስያዙት መረጃዎች እየተሰሙ ይገኛል። በወቅቱ የተያዘው ግለሰብ ስሙ ሐሰን እንደሚባል የተነገረ ሲሆን ምናልባት ይህ ግለሰብ ሰብ ስሙንና ፓስፖርቱን አስቀይሮ እንደሚሆን በርካቶች አስተያየታቸውን እየሰጡ ይገኛሉ። በአውሮፕላን ውስጥ ተያዘ የተባለው ግለሰብ በዜግነት ሶማሊያዊ እንደሆነ ጭምር በወቅቱ አይተናል በማለት በአውሮፕላን ውስጥ የነበሩ ግለሰቦች ምስክርነታቸውን ሲሰጡም ተመልክተናል። በአውሮፕላን ውስጥ በቁጥጥር ስር ዋለ የተባለው ግለሰብ የትዝታ ገዳይ ነው ብለው እንዲናገሩ ያደረጋቸው ሌሎች ምስክሮች ደግሞ ሆሰሶቹ ይህ የተያዘው ግለሰብ በግብጽ ካይሮ በግፍ የተገደለችው የትዝታ ገዳይ ነው ብለው ሲነጋገሩ እንደነበር መመልከት መታየታቸውን እንዲሁም መስማታቸውን ጠቁመው ምስክርነታቸውን ሰጥተዋል። ይሁን እንጂ ለንደን ላይ ሊያርፍ የነበረው አውሮፕላን ውስጥ ተጠርጥሮ የተያዘው ግለሰብ እውነት የትዝታ ገዳይ የመጀመሪያ ተጠርጣሪ ባለቤቷ ይሁን አይሁን የሚለው አሁን ድረስ ለማረጋገጥ አልተቻለም። በለንደን የሚገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ጉዳዩን በደንብ በትኩረት ተከታትለው ለንደን ከሚገኝ ፖሊስ ጋም በጥምረት ሰርተው ጉዳዩን እንዲያጣሩ የትዝታ ወዳዶች አጥብቀው ጠይቀዋል። ባካችሁ ይህንን ወንጀል እስከ መጨረሻው ተከታትለን ለህዝቡ ሲሉ እናቅርብ ሲሉም የሚዲያ አካላቶችም ተሰምተዋል። በለንደን የሚገኙ ኢትዮጵያንም ይህን ያደረ ቃል ተቀብለው ተያዘ የተባለው ግለሰብ እውነት የትዝታ ገዳይ መሆኑን አለመሆኑን አጣርተው እዛ ካሉ ሰዎች ጋርም በመነጋገር ጉዳዩን ለህዝብ ይፋ እንደሚያደርጉትም ገልጸዋል። የትዝታን ጉዳይ በመሪነት የምትከታተለው እህታችን በየትኛውም ቦታ ይሁን የግለሰቡ መያዝ ብቻ ሳይሆን የምንፈልገው ወንጀሉን የፈጸመበት ግብፅ አገር ሄዶ ለህግ እንዲቀርብልን ነው የምንፈልገው። እባካችሁ ይህ እንዲሆን ተባበሩን ስ

የተማጽኖ ቃሏን አሰምታለች እኛም በሰው ሀገር በግፍ የተገደለችው ትዝታ እውነቷ እንዲወጣ ሀቋ እንዲገለጥ ገዳዩም ለፍርድ ቀርቦ ቅጣቱን እንዲቀበል እየተመኘን አምላክ ነፍሷን በአጸደ ገነት ያኖረው ማለት እንወዳለን። በ በሴቶች ላይ የሚደርሱ ጥቃቶችና ወንጀሎች የመበራከታቸው አንዱ ምክንያት የህግ ክትትል መላላት፣ የፍርድ ቤት ሂደቶች ፍትሃዊ አለመሆን፣ ለወንጀለኞች የሚሰጥ ቅጣት ተመጣጣኝ አለመሆን ናቸውና የሚመለከተው አካል ለጉዳዩ ትኩረት መስጠት ይገባል እያልን የዛ ዛሬውን አበቃን። ዳግም በአዳዲስ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በያላችሁበት ሰላም።